አንድ ሴት ደግሞ አንድን ወንድ ፈለገችው። ዛሬ ሳይፈለጉ ነው ወንዶቹ የሴቶችን ኮት ተከትሎ የሚሄዱት። አላህ ይጠበቃል። በአምሳ ብር ገዝታ ያመጣችውን ጫማ ስታስጨው ተከትሏት ሄደው፣ በመቶ ብር ገዝታ ያመጣችውን ማስቲካ ስታስጨው እኮ ነው ተከትሏት ሄደው፣ በሁለት ሺ በሶስት ሺ የገዛችውን ሞባይሏ ሲጮህ እኮ ነው አንገቱ እስኪሰበር ድረስ ይዞራል ይዞራል። ከኋላ ሌላ ሰው ሞባይሉን ይወስድበት ይችላል። ፍትና ነው ፍትና ነው። የሴቶች አደጋ አደጋ ነው። ተጠንቀቁ። በምንም እንዳትገናኙ። ታክሲ ውስጥ ራሱ ወንድ ለወንድ ሴት ለሴት አስቀምጡ።

ቴሌግራም፣ ማይበት ላል ምን ፈልጎ ነው ማየት ፈልጋል? በቃ ሴቶቹ ያጣራ ያጣራ ያጣራ ያጣራ ሀታ የዙሙት ፊልም የሚያዩ ሙስሊሞች አሉ። ይሄ ቀልባችን ላይ ቁብርን አላህ አትም እንዳያደርግብን እንጠንቀቅ። በተለይ በተለይ በተለይ ቁርአን የምንቀራ ዲን የምናቅ ሱናን የምናቅ ዳዋ የምናደርግ ሰዎች ፌስቡክ ላይ የሚመጡ ሴቶችን፣ አላህን እንፍራ። አይቻልም፣ ይሄ ሀራም ነው። ኢማናችን ልገባ ማለት እንደዚህ ወደ ዙሙት ወደ ጀሃነም የሚጣሩ ናቸው። ከኒቻ ፋጡራን ብትሆን ተጠንቀቅ። ጀሀነም ተጣሪ ነች። እቺ ባበላሸችው ሁላ አላህ የቃማ ቀን ይጠይቃታል። ይህ ቴሌግራም፣ ፌስቡክ፣ ቲክቶክ እያሉ የሙስሊም ሴቶች ድራማ ይሰራሉ። መኝታ ቤት ቁጭ ብሎ ሸወጥኩት ሸወደኝ እያሉ ይሰራሉ። በጀሀነም የሸወጥሽው በጀሀነም ነው የሸወደች አላወቅሽ። አንቺ ሞኝ፣ አንተ ሞኝ፣ በጀሀነም እኮ የተሸዋወዱት። ሸወጥኩት እያሉ እየተሳሳሙ ፎቶ አንስቶ ይልካሉ። ወድሻለሁ ወዳለሁ እያሉ ማለት ነው። ሀዛ ሙንከር፣ ሙንከር ነው ይሄ። አላህን የሚያስቆጣ ነቢዩን የሚያስቆጣ ኢማን የሚያስገፉት ተግባር ነው። ቲክቶክ፣ የሚሉ ቴሌግራም፣ ፌስቡክ ተጠንቀቁ። አላህ ልጠሩ ይገባል። የሙስሊም ጋጠወጥ ሴቶች በዙ ባሁኑ ሰዓት። አላህ ሂዳያ ያሳቸው፣ ካልሆነ ደግሞ አላህ ታምሩን ያሳያቸው፣ ሸርፋቸውን ያምግልላቸው ነው ምንለው። ሙስሊም ሴቶችን እያበላሻችሁ፣ ሙስሊም ወንዶችን እያበላሻችሁ ነው። አላህ ሂዳያ ያሳቸው፣ ካልሆነ ምላሳቸውን አላህ ያምግልላቸው። ወንዶችን ወደ ጫን ነው የሚጣሩት። ኤ ነው ምንላቸው። ሚዲያው ፈሳድ ነው በቃ። ሒጃብ ለብሳለች በዲዲያ ልደራደረው ትላለች። አላህ በጀሃነም ያደራድርሻል። እንዲህ አይነት ድርድር የለም። ምን አይነት ዲን ነው የወሰድሽው? ይሄ የአባሽ የሱፊ የሱሩሪ የቁጥቢ የኢኽዋን ዲን ይዞ ሴቶች ፌስቡክ ላይ ይረብሻሉ። ሀታ ዳዋ ያደርጋሉ። ዳዋ ማድረግ አይቻልም ሴቶች አርበሽ ቤትስ ቁጥቢ ሴት ለሴት ማስቀረት ትችላለች። ፊቷን ከፍታ ቴሌቪዥን ላይ ልታስቀራ ቃለ አላህ ወቃለ ረሱል ቃለ ሰለላሁ ትላለች ወሰለም

ባለቤታቸው ሊሸኙ ወጡ። ሳቦች ሮጥ ብሎ ሰጥ ቁሙ ቁሙ ቁሙ፣ ባለቤቴ ነች ተረጋጉ አሉ ነብዩ ኢየሱስ ሰለላሁ ዐለይሂ ወሰለም። ሳቦች እንዲህ ነበር ጥንቃቄ የሚያደርጉት። ተጠንቀቁ አባሾች፣ ሴቶች በሚዳ ዳዋ ያደርጋሉ፣ ኢኽዋኖች ያደርጋሉ። ሙመይአዎች ስራ አስካጭ እያሉ ሴቶችን ነው የሚቀጡት። በየቦታው ተጠንቀቁ። አይቻልም። ሴቶች በቀርና ፊቡ ይውጥ ይቁና ቤታችሁ ላይ ይርቁ የሂጃብ ተቃዙ በሂጃብ ላይ መዘናጋት፣ ከወንድ ጋር መቀላቀል ተሳውን አያስፈልግም። በሂጃብ ላይ የሚዘናጉ ከወንድ ጋር የሚቀላቀሉ የሚጨባበጡ ንቃፍ ለሰው የሚረብሹ አሉ። አላህ ሊፈሩ ይገባቸዋል። አላህ ይቸርባቸው ነው። አመል የሚያደርጉ ንቃፍ ትለብሳለች፣ አይኗን ታሳያለች፣ እጇን ወርቅ ታሳያለች፣ ከታች ታስቸዋለች። ረብሸኛ የሆኑ ሙተረክቦች አሉ። አላህ ሊፈራ ይገባቸው እነዚህ ራሱ ስራት ይኖራቸው ዲሉን እንዳያሰደቡብን ንቃፍ መልበስ ውስጥ ማውራት የለባትም። ምን አይነት አላህን ማመዝ ነው? ድቃም ለብሶ ከወንድ ጋ መቀላቀል ድምፅን ከባድጎ መጫዋ አይቻልም። በአልባኒ የሚነግዱ ሰዎች አሉ። ሼክ አልባኒ ረህመቱላሂ ተዓላ አለይ የአላህ እዝነት በሱ ላይ አይሁን። የእስላም ምሁር ነው። ደይፍ ሰይውን ለይዞ ያመጠረ በሂጃብ መሰላ ግን ሱና ነው ብሏል። አንከተለውም፣ እንወደዋለን። ሁለማዎች ክብሩን እየጠበቅን እየወደቅ ነው ጀዋሂ በዚህ ስህተት አንቀበለውም ብለዋል። በአልባኒ የተንጠለጠሉ ሴቶችን ከወንዶች ጋር የሚቀላቀሉ ድቃ የሚያስወልጉ ድቃ ሱና ነው የሚሉ ረብሸኞች አሉ፣ ተጠንቀቋቸው። ተሳውን አለባቸው። ዩኒቨርስቲ ድቃ ናው ልቄ መማር እንዴት ነው ምናምን፣ እኔ ሱና መሆኑ ነው ማውቀው። እሷ እኮ የጠየቀችው ከወንድ ጋር ልቀላቀል አልቀላቀል ነው። ይሄም ሁለት ተድሪስ ያደርግ ሰዋል ሳውዲ የምሰራበት ፊቴን ተሸፍኜ ስሰራ ከለቀሉኝ ሰውዬ አለ፣ ልከፈት ወይ ሱና መሆኑ ለ ከወንድ ጋር ልቀላቀል ይሄኝ ወይ ብላ እኮ ነው የጠየቀችው። ቀላ አልባኒ እንደዚህ አይልም። በአልባኒ ተባ ነው ይሄ ሼን። አልባኒ ሴቶች መንገዳቸው ራሱ ጥጉ ነው ይላል። ያ ሼክ አልባኒ አለባበስ ሁኩም ወይንም ደግሞ ያስቀመጡት መስፈርት የአሁኑ ሙተነቅቦች ራሱ ያፍሩበታል። በሳቸው መስፈርት አቤት ያስቀመጡት መስፈርት፣ እንዲህ ከሆነ እንዲህ ከሆነ የሚሉት ግን በአልባኒ የሚነግዱ ሙለብሶች አሉ። ተጠንቀቋቸው አሁን ተጠንቀቁ። ቲክቶክ ምናምን የሚባለው ሂጃብ ለብሳ ስለመጣች እንዳትሸውድች ተጠንቀቂ። እንዳሸውደ ተጠንቀቅ። ሂጃብ የለበሰች ዲን ምት ነች ሙጅሊም ነች። ኮፍያ የለበሰ እንዳይሸውድ፣ ኮፍያ የለበሰ ሙጅሊም ዲን እንሸውድ ነው የመጣለን። ፌስቡክ ላይ እንዳትሸወድ። እወድሻለው፣ እወድሃለው፣ ከዚህ በፊት እንደዚህ አድርጌ አላውቅም አድርጌ ሞክሬው ተግባብቼ እያሉ ሊቀልዱ አሉ። ገንዘብ ነው የሚሰበስቡት፣ ግን የጀሃንም ገንዘብ ነው የሚሰበስቡት። ሙስሊሙን ኡማ እያሸፈቱ የሚሰብስቡት ገንዘብ አላህ በረካ ያድርግላቸው አላህ የሚመልሳቸው ካልሆነ ጀርባቸውን እንዲቆርጥልን ነው ዱዓ የምናደርገው። አላህም ይረግማቸዋል መላይኮችም ይረግቧቸዋል የአላህ ባሪያዎችም ይረግቧቸዋል። እንደዚህ አይነት ሰዎች አብዛኛው ሙስሊም በካፊር አይሸውድም፣ ብዙ ጊዜ ስለሚመራ ስለዚህ ነው ሙብተዲ ላይ ሁሌ ትኩረት የሚደረገው። ግልጽ ይሁንላችሁ፣ ይሄ ሙብተዲ ነው። እስልምና እየበደለ ነው ሲባል ሰውየውን ከካፊር በላይ ጠልተነው አይደለም አደለም። ሊገባችሁ ይገባል። የእስላም ልብስ ለብሶ ሙስሊሙን ስለሚሸውድ ነው። ካፊር ብዙ ጊዜ ይሸውዳል ይሸውዳል እ ግን ሙስሊሙ ነው መስጊድ ገብተው መድረክ ይዞ